ሀዋይና ሀዋይቲ እንትኑ ደግሞ ስመጣ ሀያ ሦስት ሁለት ሀያ ሦስት ሀያ ሦስት እና በእጅ ሰባት ነበረ የሚፈቀደው። ትኬቱም ላይ አይቸዋለኝ። የኦንላይን ነው የተቆረጠልኝ አይቸዋለኝ ማለት ነው። እና ግን ሀያ ሦስት ኪሎ የሚቻለው አርባ ስድስቱም አርባ ዘጠኝ አረጉትኝ የእጅ ደግሞ ሰባት ኪሎ የተባልኩት ደግሞ አስራ ሶስት አድርጌው ነበረ። ችግር የለውም ይቻላል። ዝም ብለው ነው ምናምን ሲፓር ስለሰማኝ አንዳንድ ያሳልፋሉ። ሲፓር ሰምቼ እንደዛ አድርጌ ነበረ ማለት ነው። ግን ውሸት ነው። አይ እንትን አይሉም፣ አያሳልፉም። ከኪሎ በላይ አያሳልፉም። እና ከኪሎ በላይ አያሳልፉም። እንደገና እዛ ቁጭ ብዬ ወይ ክፈይ ወይ ቀንሺ፣ አስራ ሶስት ኪሎ ያደረግኩት ማለት ነው። እና ያኛውም አርባ ዘጠኝ የሆነው እና ወይ ቀንሼ ወይም ደግሞ ክፈይ ተብዬ ነበረ ማለት ነው። ለሰባት ኪሎ ሁለት መቶ አርባ ሁለት ብር ሪያል ማለት ነው። ክፈይ ተብዬ ነበረ እኔ እንኳን አልከፍልም ብዬ ያው እንግዲህ አልከፍልም ብዬ ቀንሼ እዛው ቀንሼ ያው ሰዎቹ ይዘው ሄደዋል ማለት ነው። ያያዝኩትን ነገር ያው ከበድ ከበዳሁትም አንሺ እንትን አርጉት ማለት ነው። ስልክ ደግሞ እንግዲህ ስልክ ችግር የለውም ስልክ አይታይም። የፈለጋችሁትን ስልክ ይዛችሁ መምጣት ትችላላችሁ። እና ያለፈልኝ ስንት ነው ማለት ነው? አርባ ስድስት እና ሰባት ኪሎ ብቻ ነው ያለፈልኝ። የተረፈውን እንዳለ ቀንሰውብኛል ማለት ነው። ሀባይቢ እና ሌላችሁ የሚፈልገው ዛናን ያሳልፋሉ ምናምን ይባል፣ ውሸት ነው። ይመዘናል፣ እያንዳንዱ ነገር ይመዘናል። እና እኔ ያመጣሁት ያሳለፉልኝ አንድ ላፕታፕ አይፓድ፣ አንድ አይፓድ ማለት ነው እና ስልኮች የምጠቀምባቸው ስልኮች በአጠቃላይ አራት ምናምን ነበሩ እንዳለ አልፈውልኛ ማለት ነው። የተበላሹ ደግሞ አንድ ሁለት ነበሩ አምጥቻች አለ። ግን የተበላሹ እስክሪም የተበላሽ ነበር አልተውም ብዬ አመጣሁት፣ ፎቶ ምናምን ስላለ ውስጥ ላይ አመጣቸው እና ምንም ስልክ ምናምን ቼክ አላደረጉም፣ ቼክ አላረጉም ማለት ነው። እና ያው የፈለጋችሁትን ያክል ስልክ ምናምን ይዛችሁ መምጣት ትችላላችሁ ላፕታፑንም በእጃችሁ መያዝ አለባችሁ ለምን ሰባት ኪሎ ላይ ካደረጋችሁት ሚዛኑ ከፍ ይላል እኔ እዛ ውስጥ አርጌው ነበር ሰባት ኪሎ ላይ በትንሽ አምጣ ሲጨምር እሱን ያስኩኝና ከዛ ሌላውን አስመዘንኩኝ የሚቀንሰው ቀንሼ ማለት ነው እና ወይም የዛሬው እንግዲህ መልክት ይህን ይመስል ነበር ከወደዳችሁት

እኔ ልክ የሆነ ቤተሰብ ነው ያወጣው ማለት ነው እና በጣም እንትን ነበረ ማሁና የሚቻሉና የማይቻሉ እቃዎችን በዛው እነግራቸዋለሁኝ። በዛው ምን እነግራቸዋለሁ መሰላችሁ? ስመጣ ስንት ሻንጣ እኔ ከኳተር ወደ ኢትዮጵያ ስመጣ ስንት ሻንጣ ይቻላል? በእጅ ስንት ይቻላል፣ በእንትን ደግሞ ስንት ይቻላል የሚለውን ደግሞ አስረዳችኋለሁ እነግራችኋለሁ ማለት ነው። እና በዚሁ አጋጣሚ ለቤቴ አዲስ የሆናችሁ ላይክና ሸር ሰብስክራይብ እንድታደርጉኝ በአክብሮት ጠይቃችኋለሁ ማለት ነው። እና ወደ ጉዳያችን፣ እና ሀባይ ግልቢ ያው ካርጎ እንግዲህ ካደረግኩ በሶስት ቀን ምናምን የደርሰው እና ያው ከቤት ከወሰዱት በኋላ በሁለተኛው ቀን ደወሉልኝ እና ሽቶ ምናምን አለው ወይ ሽቶ ያው አንዳንድ ከባድ መሳሪያዎች፣ የእንትን ይህ የትንኝ ማንትኖች፣ ስፕሬዎች፣ ሌላ ምን ነበር አሉኝ። ያው ባትሪ፣ ያው መጠጦች ምናምን አለው ወይ ብለው ደውለው ጠየቁኝ። አይ ያው ሽቶ ምናምን ነበረ፣ ሽቶ አድርገን ነበረ ካርጎ ላይ ሽቶ አድርግ ያለው ፀጉር መተኮሻ ምናምን ሁሉም ነገር ያው እነሱ ባሉትን ፀጉር መተኮሻና ሽቶ ነበረ ማለት ነው። እና በዚሁ አጋጣሚ ሽቶ እንዳታደርጉ ማለት ነው፣ አይቻልም፣ አሁን ተከልክሏል። ወረቀቱ በኋላ ነው ያሳዩን። ወረቀት ያው ይዘው ነው የመጡት እነሱ ማለት ነው። ግን ወረቀቱ ሲወጡ ጭነው ሲወጡ ነው ወረቀቱን፣ ይህንን ለሚያወጣው ሰው ፎቶ አንስተህ ላኪለት ብለው እየሰጡኝ ማለት ነው። እና መጀመሪያ ልክ እንደገቡ አልተናገሩም ማለት ነው። እንደገቡ ይህንን አንብቢ ብለው አልሰጡኝም። በኋላ ግን ሳነበው ይህን የሚቀው አይቻልም የሚል ነገር ሰማኝ። እኔም ጻጥ አልኳቸው። ግን እራሳቸው ደወሉ። ልክ ከእነሱ ጋር ሊሸኙት ሲሆን ራሳቸው ደወሉ ማለት ነው። እና ሽቶ አለው አልኳቸው። ሽቶ እንግዲህ ያው መውጣት አለበት በሚል አወጡት ማለት ነው። ሽቶውን ግን ያው ለታክሲም ከፍለን አልመልሱልንም እና ሽቶን አልመልሱልንም ማለት ነው። በዛው ለራሳቸው ነው የወሰዱት። እና የወሰዱት ለራሳቸው ወሰዱት ስላችሁ ደግሞ እንትን አደለም ያው አይደለም ወደ ቤት ያው ላለመላክ ነው። እና ሽቶ ምናምን እንዳታስገቡ፣ ይሄ የትንኝ ማጥፊያዎች ምናምን ነው እንዳታስገቡ ማለት ነው። እና የሚደፉ ነገሮችን ማለት ነው፣ የሚፈስ ነገር ምናምን እንዳታስገቡ ማለት ነው እና ይሄ ነው ማለት ነው ሌላኛው ደግሞ ስለ ጉምረክ ልነግራቸው የምንፈልገው ምንድነው መሰላችሁ እቃ ያው እኔ ካርጎ አታድርጉ አልልም ውድ ቢሆንም አድርጉ እዚህም ውድ ስለሆነ ማለት ነው ግን አትግዙ እቃ አትግዙ እውነቴን ነው እኔ እዛ ሀገር ብራንድ ነው ብዬ ያመጣውትን ልብስ እዚህ ምንም አደለም እውነት ይቀናል እዚያው ፋሽን ሻርፖች አሉ ፋሽን ልብሶች አሉ እኔ ግን የምለብሰውን እዛ ፋሽን ነው ብዬ ያመጣቸው ልብሶች ጊዜ አይለበስም። ቆይ አልፏቸዋል፣ የእውነት ይሞክርናት ና አልፏቸዋል። ስለዛ እዚህ መታችሁ አሁን የሚለበሰው ፋሽን የሆኑትን ትለብሳላችሁ። ማነው እና የሚገርማችሁ መንገድ ላይ ስትሄዱ ፋራ ነው የምትሆኑት። ያለፉትን የበፊቱ ልብሶች ስትለብሱ እናንተ ፋራ ነው የምትሆኑት። እና እንዳትገዙ ልብሶች፣ ልብስ እንዳትገዙ። ከዛ ያ አላርላ የምትጠቀሙበት እቃዎች አስፈላጊ፣ መጋረጃዎች ምናምን መጋረጃዎች እንደዚህ ያሉ የሚገርማቸው አሁን ይሄን የሚጣለቀው እዚህ ራሱ በጣም በሚያማምሩ ከላሮችን አሉ ማለት ነው። መጋረጃዎች በለክታችሁ በቤታችሁ ለክታችሁ በቤታችሁ በበራችሁ ማለት ነው ልክ ለክታችሁ ማሰራት ባይዘው ግን ታሰፋላችሁ። ከፈለጋችሁ በራችሁን ለክታችሁ መስኮታችሁን ለክታችሁ ማሰራት ትችላላችሁ በፈለጋችሁ ዲዛይን በፈለጋችሁ ስታይል ማለት ነው ግን እና ልላችሁ የምፈልገው የያዛችሁት አሁን የገዛችሁ ላኩ እና ስንትም እንዳወጣሁኝ ስንት እንደተቀረጥኩኝ ከዛ ስንት እንደላኩ ይነግራችኋለሁ። እና ከዛ የላኩት እኔ ሁለት ሺህ አንድ መቶ ሪያል ነው የላኩት ማለት ነው ሁለት መቶ አርባ ሁለት ኪሎ ማለት ነው እና የተቀረጠው ቀረጥ በሶስት እጥፍ ተብሎ መቶ ሀምሳ ሺህ ብር ተገምተው ነበረ። የኢትዮጵያ ማለት ነው። ግን ያው በሶስት እጥፍ ተብሎ ማለት ነው። እና ብዙ ሳምንት ምናምን ተንገላተው ከዚህ በኋላ ልብስ እንዳትልኪ አንፈልግም፣ የአንቺ ልብስ ይቅርብን፣ ጋፍንጫችን ይበል ብለውኝ ቤተሰቦቼ ማለት ነው። ከዛ በኋላ እንግዲህ እንትናችንን ያው እንደምንም ተደራድረን እንደምንም እንደምንም ተደራድረን ያው ቢያንስ የእንትኑን አስቀናንሰን እንትን ብለናል። ግን መጨረሻ ላይ ያንን ያክል ስቆጥርብኝ ትታችሁ ትውጡ ፈርማችሁ ብያቸው ድረስ ነበረ ማለት ነው እና ምን እንትን አልኩ አልኩኝ መሰላችሁ? ምን አለበት እንደው በቃ ያገኘነውን ነገር እንኳን እንድንልክ ጉምርክ የጉምርክ ባለ እንትኖች የሚመለከታቸውን ቢያይልን ቢያዩልን ትላላችሁ እና ለምን ይህ በቃ ያገኘ ነውን እዛ እንኳን አረቦቹ አዝነው የሰጡንን እቃ እንድናመጣ ቤተሰብ ይጠቀምበታል። ስንት ምስኪን ሰው አለ ይጠቀምበታል የእውነት እና እዛ እንኳን አረቦች እንኳን ልብስ ሰጥቷችሁ ብታመጡት እዚህ ከምሬ ነው ምላችሁ እናንተ ፋሽን ተከታይ ብትሆኑ ባት ለብሱት፣ እነሱ ይለብሱታል፣ ለደሃ ትሰጡታላችሁ። መንገድ ላይ ስንት የበረደው ሰው አለ ትሰጣላችሁ እና በነፃ ነው። ሁለት የቋሚ ሆን የሌላ ሀገር ዜጎች ስማቸውን አልጠራም። በነፃ ነው የሚልኩት። ሲልኩ ይከፍላሉ። ሲያወጡ ግን በነፃ ነው ማለት ነው። አገራቸው ድረስ ይሄዳሉ። እንደ ሳኡዲ ማናሁን፣ ሳኡዲ ባህር አለ። ሲልኩ ብቻ ነው እንትን የሚሉት እና ያ ኳተር ግን ያለም መሳለም ያለም ጠይቄ ነበረ እና ውድ ተመልካቾቼ የካርጎውን እንግዲህ በዚሁ መልኩ እንትን ብሏል ማለት ነው። ያው እንግዲህ ወደ ደግሞ ወደ ሀገሬ ደግሞ ስወስደው ለመኪና ለምናምን ወደ ስምንት ሺ አስር ሺ ነው የጨረስኩት የኢትዮጵያ ማለት ነው። እዛ ተውት፣ እዛ ጉምሩክ ላይ የከፈልኩት በጣም ከባድ ነበረ። ፈርማችሁ ውጡ ብያቸው ነበር፣ ብያቸውን እንዳልደጋግመው ማለት ነው። እና መጨረሻ ግን አሳዘነኝ። ልብሱን ማነው? ለምን እኔ እቃ አላኩኝም? እቃውን እኔ ከመጣ በኋላ እየገዛሁ ነው። እውነት ጋራንቲን ያለው ጋራንቲን አለው ከኢትዮጵያ ማብራት ጋር የሚመጣጠን እቃ እየገዛው ነው አሁን ማለት ነው። ውድ ቢሆንም ግን እዛ የምልክበት እና ቀረጡን ሂሳብ እያደረግኩኝ አሁን እየገዛውኝ የቤትን እቃ እያሟላውኝ እገኛለሁ ማለት ነው እና እቃ አትግዙ አትግዙ። እዚህ እቃ የሚጠቀሙበት እቃዎች እንዳገዙ እዚሁ ትገዛላችሁ ጋራንቲን ያለው በጣም በቃ ከኢትዮጵያ ማብራት ጋር ጠይቃችሁ ስንት ሁለት ነጥብ አምስት ነው አንድ ነጥብ አምስት ነው ስንት ነው የሚጨርሰው ብላችሁ ገስት እንትን ጠይቃችሁ ትገዛላችሁ። እና ያ በዚህ አጋጣሚ ግዴ እንዳገዙ እንዳገዙ ቃ ምንም እንዳገዙ። እንደውም አስታውሳለሁ፣ አንዷ ልጅ ለአንድ ቲቪ ስድስት መቶ ሽተ ብላለች ተብሎ ፈርማን የወጣቸው ፊቱ ፊቷን ሳታዞር ማለት ነው። እና እና አትግዙ በቃ ምንም አትግዙ፣ ግን የገዛችሁ ላኩ አትግዙ ስላችሁ እቃ ነው እቃ አትግዙ። ግን ያው ልብሱ ምንም ማድረግ አይቻልም፣ ከገዛቱት ካለ ምንም ማድረግ አይቻልም። ላኩት፣ ላኩት ትላላችሁ ማለት ነው ምንድና፣ የተከበረች ተመልካቾቼ እንግዲህ በዚህ መልኩ ትልላቸው ነግን፣ በዚ እቃውን አምጥቼ ራሱ ይዜ ስደፋ ማለት ነው። ሳልነግራቸው ማላልፈው ነገር ቡትቶ ነው ቡትቶ፣ ታቂያቸው ቡትቶ ምንም አያስለብስም ቡትቶ ነው። እና እዚህ ደግሞ ያው እንደምታውቁት ነው ምንም እንትን የለውም እና ባይሆን እዚህ ምታችሁ እቃ እንዳይገዙ ብሩን ይዛችሁ ብሩን ቆጠር ቆጠር እያደረጋችሁ ለእቃ የምትሉትን ገንዘብ በሌላ አካውንት አስቀምጣችሁ መምጣት እና ከዚህ መልኩ እራሳችሁን ማሻሻል ትችላላችሁ ማለት ነው ደግሞ ውድ የአገሬ ልጆች ወዳችኋለሁኝ አከብራችኋለሁኝ። የምታበረታቱኝ ለአብዙዎች በርቺ ለምትሉኝ ከልባ አመሰግናለሁኝ ማለት ነው። አሁንም ድጋፋችን እንዳይለየኝ፣ ላይክ ሼር እያደረጋችሁ አበረታቱኝ። ያለውን እንግዲህ ነገር አሳውቃችኋለሁኝ ማለት ነው እና የምገዛቸውን እቃዎች እቀርጽላችኋለሁኝ እቀርጽላችኋለሁ። እቃ ስገዛ ስንት እንደሆነ እቀርጽላችኋለሁ ማለት ነው። በያላችሁበት ቸር ቆዩልኝ።